በቃ አሁን ተመለሰለኝ ቀመጠ ማዘን ሀብቱ እንዴት ፊፍቲ እናት እና፣ አሁን ደህና ነሽ? ካስመለስሽ በኋላ ጤናሽ ሰላም ነው? ስንት ከፈልሽ? ማለት ምናምን ሺህ ብር እናያልሽ። አሪፍ ነው እንዴ? አሪፍ ነው በጣም ትቀልጃለሽ። እንደ መቶ ምናምን ሺህ ብር ማጣት እና ሺህ ብር ማጣት እኮ በጣም አሪፍ ነው። ስለሰረቋት ያው ገዛቻቸው መልሳ ማለት ነው፣ ግን ያው በሀያ ሺህ ብር መገላገል በጣም አሪፍ ነገር

እሱ ነው የሚያሳዝበው። እና ጌም ትጫወሻለሽ ወይስ አሁንም ሀዘን ላይ ነሽ? ይሻልሻል እንደዛ እንዳላደረግን እኔ እንዳልቀድም እውነታው

ምንድነው የጠፋው? አሁንኩ ልናገኝሽ የሚገባው ሲጀምር ምንድነው? እኔን በርታ በርታ፣ ገባ ግባ። አሁን ስንቀጣሽ ማለት ነው። ልክ ስልክሽ እንደጠፋ ስታይ ምን አይነት ሪያክሽን እንዳሳየሽ ነው የምታሳይን። እንዴት

እሺ፣ ቢሪ የኔ ቆንጆ አታሽ አጣሽካ ናታ፣ ዝም በል ናታ። እንደዛ አይባልም፣ እሺ? የኔ ምናምን ትላለህ እንዴ? ገንት ያልመጣው እዛ ሞዶም ነበር፣ እዛ ሞዶም ነበር።

ስባርኩ ሁለተኛ ቅጣታችሁ ደግሞ ቀስቴ ለብቻ መቅጣት አይቻልም። ወደ ግድግዳ ተለጥፋችሁ ዞራችሁ ትቆማላችሁ፣ ግም እስከሚያልቅ። እሱን ሁለት ተመሳሳይ አይቻልም። የእኔ ናት። ተመሳሳይ አይደለም። ተመሳሳይዝም ዝም ስለሆነ ሁለቱም መውራት ትችላለህ። ዞርክ መውረድ ትችላለህ። ሦስተኛ ቅጣታችሁ ደግሞ እንቺን ከጨፍሩ እኔ ዝም እላለሁ። ከአሁን ሰዓት ጀምሮ ዝም ብያለው። ጋይስ፣ እኛ እናሸንፍ። ታብታብ አድርጉ። አለቀ። ራንሰም፣ እኔ ዝም ማለት አልችልም እና ገረበ ይሰጣሉ። ለምን ማለት አይችልማ? ራንሰም፣ ማሳቅም አይቻልም። ራንሰም፣ ዝም በይ ምን እንዴ ማውራት አንድ ያልሹ ማውራት

ወይኔ በላቸው። ተናገሪ ታችሁን ላይ ኤክስ ኤክስ አድርጉት። ሁለተኛ ኮልጌት እዚች ጋ አሪፍ ነው። ሶስተኛ ምን ታደርጋላችሁ? መላሳችሁ ላይ የሚጫው አድርጋችሁ ቁጭ በሉ ወይም በርበሬ ነገር አፍንጫችሁ ስር ኮልጌት እንደዚህ በይ ወደ እዛ በእናትሽ፣ ቅጣት አንዴ ነው መናገር የሚቻለው። እዚህ ጋር አብሮኛል እዚህ ጋር አደርጋለሁ። አራተኛ ነው አልፈልግም። ሶስት ሁለተኛ መረጥኩ በቃ። ጥሩ ነበር እንዳይበላሽ

ነው መጣ። ምንድን ነው ያልሺው? ምንም። አንዳንዴ ታይሚንግ ያማልጫታል አንዳንዴ እና ለምታወሩ ነገር ከሆነ ይቅርታ አድርግ ይሻሉች፣ ከድንጋጤ መጣልልል ጌሚ ያምርባቸው። ጌሚ በጣም ነው የሚያምርባቸው። እናመሰግናለን። እናመሰግናለን። በምንድ ነው የጠራሽው? ለእኔ ማሰጭ አሪፍ ነው ታይሚንግ የለም ላጀመማንም ይላችሁ በጭንቅላት አስቁሚልኝሽ አደራሽ እንደቅጣት በጭንቅላት ቁም። በጭንቅላት መቆም በጣም ፈልግሃት አልቀስ። እንደቅጣስ ቁም በጭንቅላት አፈር። በስድስት ሺህ ለዛውም በደብል ገብታችሁ እንጂ ምንም በደብል የሚሆን እስካሁን፣ ግን እናንተ በስኮር ስድስት ሺህ አልገባችሁም። ከምላሳችሁ ላይ ጨው አድርጉ እንዳላችሁት ጨው ምላስ ተቀበል። ሶስተኛስ ካንፈራችን ኮልጌት ሁለት ካንፈራ አይቻልም። ለዛ ነው እጅ ደም የሚወጣው። ካንፈር ማለት ሌላ ምን ካንፈር አልኩት። እንትን ጫው። አሁን ግን አሪፍ ነው።

አትምርኝ አለመርሽም፣ ችግር የለም ይግባ። ቆይ ግላብ ያለው ካለ ቆይ። አዎ ቦስቲን ግላብ፣ ቆይ ግላብ ያለው አለ? አ ግላብ ያለው ካለ ቆይ፣ እስኪ ሼር አድርጌለታለሁ። ከመጣ አዎ እንጂ ቆጥር ነበር። ግላብ አለ እንዴ? ናት ብራዘር ግላብ አለ? በስመ አብ! ግላብ ካለ በግላብ ነው እንሄድበታለን። እሺ ነው። አንተ ማትረባችስታ ምጣ አውቅም ለፈጥኖ ደራሽነት እንኳን ችግር የለም ቆይቶ እኮ ነው በእናትህ ደብሎ ያልቆጠረው የሞተሩ ደብሉ ሳይቆጠር ቀርቶ ነው እንዲህ ደብሉ ቢቆጠር የመጀመሪያው የቆጠረው አለቃ ደብሉ ደብሉ እንደጀመረ ቢሆን ይቆጠሩ ነበር ስለመጣ ራሱ ለፈጥኖ ደራሽነት ራሱ እናመሰግናለን እንዴ ብቻ ጋይስ ግላብ ያሉ አለ